አባዬ አሁን ከሁሉም ነገር ሊቋጭ ነው። እስኪ ተይ ልጅ፣ አባ አሁን እኮ ትታከምና ወደ ሀገራችን እንመለሳለን። አሁን አሁንስ እንደሱ አልመሰለኝም ልጅ። እንዴት አባ እኔ እንጃ ብቻ ልጅ፣ እየሌሉት ሁኔታሽ እየጨነቀኝ እንደው ልጅን የነጥቀኝ ሆኖ እያለ ልጅ፣ እየሌሉት ሁኔታሽ እየጨነቀኝ ልጅን ይነጥቀኝ ሆነ እያልኩ እኔ ምንም ይፈጠር ምንም በማንም አለውጥ። ሀንዬ እውነቱን ለሰላም ነገረቻት። ወይዘሮ ሜላት ወላጅ እናቷ እንደሆነች አወቀች። እማዬ ክላስ እየገባሽ የሀሴትን ፎቶ እንደምትፈልጊ ነግራኛለች። ለምንድን ነው ንገርኝ? ብላ ሰላም ለሃንዬ ጠየቀቻት። አሲር ገንዘቡን ለሃንዬ እሰጣት። ከየት አመጣኸው ገንዘቡን ብላ ስትጠይቀው ከየት እንደመጣ አትጠይቅኝ፣ እኔ እንደሰጠሁሽም ለፋዘር እንዳትናገሪ ብሎ አስጠነቀቃት። ያንን ገንዘብ ይዛ ሄዳ አባዬ አሁን ገንዘቡን አገኝቻለሁ፣ ሕክምና መጀመር አለብህ ብላ ለአባቷ ስትናገር ገንዘቡን ኬት ነው ያመጣሹው ለእኔ ብለሽ አልሆነ ህይወት ውስጥ ገብተሽ እንዳይሆን ብለው ኖላዊ ለሀንዬ ጠየቋት። ወይዘሮ ሜላትም እስኪ ነይ ሃንዬ ቁጭ በይ እንመካከር ብላ አባቷ ህክምና እንዲያገኙ እሷ በምትሰራው ስራ በኩል ድጋፏን አድርጋ ኖላዊ ህክምናቸውን እንዲወስዱ አድርጋለይ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል አርባ አንድ ወይዘሮ ሜላት ኖላዊ እንዲታከሙ እሷ በምትሰራው ስራ በኩል ለሀንጌ አማክራት ህክምናቸውን እንዲጀምሩ አድርጋለች። ሀንጌ ወደ ቤት ገንዘቡን አሲር እንደሰጣት እሷም ከየት ነው ያመጣኸው ገንዘቡን ብላ ጥያቄ ስታቀርብለት ከየት እንደመጣ እንዳትጠይቅኝ ዝምብለች ተቀበኝና እሳቸው ህክምናቸውን ይጀምሩ እኔ እንደሰጠሁሽ ግን ለእሳቸው እንዳትናገሪ ብሎ ለሀንጌ ያስጠነቅቃታ ገንዘቡን ይዛ ወደ አባቷ ጋር እንደሄደች፣ አባዬ አሁን ህክምናህን ልትጀምር ነው፣ ገንዘቡ ተሟልቷል፣ ሰው ሰጥቶኛል ብላ ለእሳቸው ስትናገር፣ እንዴት ነው ገንዘቡ? ከየት መጣ? ከየት አመጣሹ ለኔ ብለሽ አልሆነ ህይወት ውስጥ ገብተሽ እንደሆነ ልጄ በማለት እሳቸውም ጥያቄውን ሲያቀርቡላት፣ አባዬ እንደዚያ አይደለም፣ እኔ ሰው ሰጥቶኝ ነው ብላ ለእሳቸው ትነግራቸዋለች። እንደ ተኙ እሷ እንቅልፍ አልወሰዳትም ነበርና ምን ሆነች ነው ሀንዬ ሰላም እኮ አይደለሽም ወይ እንቅልፍ እኮ አልወሰደሽም ብለው እሳቸው ጥያቄያቸውን ሲያቀርቡላት እሷ ግን እያሰበች የነበረችው የኔ እናት ወይዘሮ ሜላት ናት ማለት ነው ግን እንዴት የኔ ፎቶ እዛ ሊደርስ ቻለ በማለት በጣም እየተብሰለሰለች ነበር ቆይ ምን ሆነሻ ላንችሌ በማለት እሳቸውም ጥያቄያቸውን አሁንም ደግመው እያቀርቡላታል። እኔ በገንዘቡ ጉዳይ አይደለም አባዬ፣ የሚያስጨንቀኝ ነገር ሌላ ነው፣ እባክህ ተወኝ፣ ብላ ለኖላዊ ትናገራለች። ወደ ስራ ቦታዋ ለመመለስ አስባ፣ እሳቸው በጣም ትኩር አድርገው ያዋታልና፣ ምን ሆነህ ነው እንደዚህ የምታየኝ አባ? አሁንማ ሁሉም ነገር አበቃ፣ በቃ ስትድን ወደ ሀገራችን እንመለሳለን፣ ብላ ለእሳቸው ስትናገር፣ አይ አሁን እንኳን እንደዚያ አይመስለኝም አዳርሽን እኮ እንቅልፍ ሳትተኝ ነው ያድርሹ ብለው ለሃንዬ ይነግሯታል። ወደ ስራ ቦቷ ለመመለስ እያለች እሳቸው እንደዚያ እያዩዋት፣ ለምንድ ነው እንደዚያ የምታየኝ ብላ እሷ ስትጠይቃቸው አዳርሽን እንደዚ እንደዚያ እንዴት እንዳደርሽ ስላየሁኝ እንደገና ውሎሽ ደግሞ እንዴት ይሆን እያልኩኝ እያሰብግኗ ልጄ ሀንዬ በማለት ለሀንዬ ይነግሯታል። ወደ ስራ ቦቷ እንደተመለሰችም ሰላምዬ እኪችን ገብታ ሀንዬ ደስ ብሏት

ለሰላምዬ ስትነግራት በቃ ዛሬ እኔ የዚህን ስራ እሰራለሁኝ፣ አባትሽን ወደ ሆስፒታል ይዘሽ ሂጂ እማዬን ፍቃድ ጠይቂያት ብላ ለሀና ትነግራታለች። ሀንዬ ምደስ ሲላትና ወደ ወይዘሮ ሜላት ክላስ እትገባና እንዲሁም ደግሞ አባዬን ወደ ሆስፒታል ሊሄድ ነው እትዬ ፍቃድ ብላ ስትጠይቅ፣ ገንዘቡ ተሟልቶልሽ ነው ወይ ህክምና ሊጀምሩ የምታደርጉው ብላ ለሀንዬ ስትነግራት የህክምና ወጪ አራት መቶ ሺህ ብር ነው። ግማሹ ተሟልቶልኛል ብላ ለእሷ ስትነግራት እስኪ አረፍ በይ እንመካከር ብላ ከሀንዬ ጋር ያወሩት ምንድን ነው፣ ገንዘቡን ግማሹን ከያዝሽ ለምን እኔ በምሰራበት ስራ ቦታ ህክምናቸውን እንዲጀምሩ ለምን አናደርግም ብላ ለሀንዬ ትነግራታለች። በዚያ ሀሳብም ሀንዬ ትስማማለች፣ ደስ ይላታል። ወይዘሮ ሜላትም አብራት ተከትላ እንደምትሄድ ለሀንዬ ትነግራታለች። እኔ አሁን ወደ ስራ ቦታ ሊሄድ ነው። አሲርን እንዳታስቸግረው አሲር ዞ ሂንጣ ብላ ለአባቷ ትናገራለች። አሲርም ወደዛ ቤት ሄዶ ምንድን ነው ያላቸው እንዴት ነው አዳርስ፣ እንዴት ነበር ፋዘር በማለት ለእሳቸው ሲናገር፣ አይ አሲር የአዳሩን ነገር ተው፣ ሀኒዬ እኮ ቁጭ ብላ ነው ያደረችው እንቅልፍም ሳይወስዳት ገንዘቡን እያመጣችበት መንገድ ለእኔ ብላ አጉል ህይወት ውስጥ ገብታ የሆነይ ወንድ አታሏት የሆነይ አልሆነ ህይወት ውስጥ ገብታ ይሆኖ፣ አሲር ብለው ለእሱ ሲነግሩት በጭራሽ ሀንጌ ምንም ቢቸግራት እንደዚህ አይነት ድርጊት ውስጥ የምትገባ ሴት አይደለችም፣ እውነቱን ነው የምነግሮት ብሎ ለኖላዊ ይነግራቸዋል። ታዲያ እንደዚያ የሚያስጨንቃት ነገር ምንድን ነው ብለው ለአሲር ይነግሩታል። እሱ እንግዲህ እኔ የምነግራችሁ ነገር ብርሃንዬ ምንም ቢቸግራት እንደዚህ አይነት ህይወት ውስጥ አትገባም ብሎ አሁንም ደግሞ ይነግራቸዋል። ሆስፒታል እየሄዳሉ። ወይዘሮ ሜላትም ተከትላ እሳቸው እንዲታከሙ አድርጋለች። ከሆስፒታል እንደተመለሱ ለአሲር እኔ ያህንየን አለቃ ሆነ ቦታ ሆነ ጊዜ ያየኋት ይመስለኛል፣ አቃት አቃት ይመስለኛል ብለው ለአሲር ይነግሮታል። እሷም ወደ ቤት እንደተመለሰች ሰላምዬ ስልክ ደውላ አንተ ታማኙ ሌባ ያልኩህን ፈጸምክልኝ አመሰግናለህ ብላ አሲርን አመስግናው ነበረ ያንን እየሰጠችውን ገንዘብ ታማኙ ሌባ አልሽኝ በማለት እሱም ይመልስላታል። ከእንግዲህ በኋላ በቃ በዚህ ነው የምጠራህ። ምስትል እሷ ነግረዋል። ወደ ቤት ሲመለሱ ሰላም ሰላም ብለው ቢጠሯትም ሰላምዬ አትሰማምና ዛሬ የምታስተናግደን ሰላም ናት። አረፍ በይ ቁጭ በይ ብላ ለሀንዬ ትነግራታል። እስኪ ልጥራት ሊሄድም ምስትልም ሀንዬ ስትላት ረፊ አንቺ ቁጭ እሷ ናት ዛሬ የምታስተናግደን ብላ ለሰላም ትነግራታለች። አሲር ደግሞ እተምቹ ጋር ሄዶ ያንን ገንዘብ ኬት ነው ያመጣኸው ብሎ አስጠንቅቆ እየነግሯል። ኬት ነው ያመጣኸው ሰርቀ ነው ወይ እያለ ሲለው እኔ ያጠራቀምኩት ነው እሳቸው ገንዘብ መታከሚያ እንደሚያስፈልጋቸው ስለነገርከኝ የቆጠብኩትና ወይም ያጠራቀምኩት ገንዘብ ነው ብሎ ለአሲር ሲናገር አንተ ወሬኛ ኬት አምጥተ ነው ይህን ያክል ገንዘብ የምትቆጥበው ወይም የምታጠራቀመው ብሎ በሱ ላይ እያ አስፈራራ። አየ ፈየው ይቅርታ እንድታደርጉልኝ እፈልጋለሁ ብሎ ያንን ገንዘብ የሰጣቸው የራሳቸውን ከቤት የሰረቀውን ሸጦላቸው ወይም አስረክቦ ለሱ የተከፈለው ገንዘብን እንደሆነ እያሰበ እንዴት አድርጎ እዚያ ቤት ገብቶ ያንን ፎቶና መስቀል እንደሰረቀ እያስታወሰ እንደው ፈያው ይቅርታ ይቅርታ አድርጉልኝ እያለ በጣም እየተብሰለሰለ ነበር። አሲርም እውነቱን ካወቅሁብህ እገልሃለሁ ብሎ አስጠንቅቆታል። ሰላም ክላሷ ቁጭ ብላ እሷ ስልኳን ይዛ ነበር እና፣ ወይዘሮ ሜላትም ከሆስፒታል ስትመለስ ከሀንዬ ጋር የት ሄዳ ነው እያለች ነበር። ሀንዬ ወደ እሷን ልፈልጋት ብላ ወደ ክላሷ ስትገባ የጠየቀቻት ጥያቄ እማ የክላስ እየገባች የሀሴትን ፎቶ እንደምትፈልጊ ነግራኛለች። ለምንድ ነው? እውነቱን እንድትነግርኝ እፈልጋለሁ ብላ ትጠይቃታለች ያንን ነገር እንግዲህ የጠረጠረችበትን ሁሉንም ነገር ለሷ ትነግራታለች። የሀሴትንም ፎቶ ለምን እንደፈለገችው ያ ፎቶ የራሷ እንደሆነ ለመንገር እየተርበተበተች እንዴት እናንተ አመናችኋት? እንዴትስ ነው እሷ እርግጠኛ ሆናችሁ ልጃችሁ ያደረጋችኋት፣ የተቀበላችኋት፣ ያመናችኋት እያለች ለእሷ ትነግራታለች። እንግዲህ እሷ ቤተሰብ ፍለጋ እንደመጣችና የያዘችው መረጃ ትክክል እንደነበረ ለእሷ ትነግራታለች። እሺ፣ ኢንተርቪው የተደረገችበትን ለመረጃ ታሳይኛለሽ ወይ ቪዲዮውን? ብላ ያንን ቪዲዮ ከዩቱብ ላይ አሳይኝ ብላ ስታሳያት በጣም ትደነግጥና ትርበተበታለች። የምትላት ነገር ግራ ይገባታል። ቆይ ምን ነው ችግር አለ ወይ ምን ሆነሽ ነው ሀንዬ? እያለች ለሀንዬ ስትጠይቃትና ያንን ፎቶ ያንን ቪዲዮውን ስታሳያትም፣ ወይኔ ጉዴ፣ ምነው እንደዚ እንደዚህ ከምታደርገኝና ይህንን ከምታሳየኝ በልጅነቴ ፈጣሪ ሆይ ብትገለኝ ያለች በጣም ምስስቅ እያለ እየተርበተበተች ያንን ስልኩን ትጥለውና ስትሄድ፣ ምን ሆነች ነው ችግር አለ ወይ ንገሪኝ? እያለች ወደ እሷ እየሮጠች ሰላምዬ ወደ ሀንዬ ጋር ትሄዳለች። ወይዘሮ ሜላትም ትልቅ ቦታ ሰጥታታለች፣ ምክንያቱም አባቷን ሕክምና እንዲወስዱ አድርጋታለች። ለዛሬ የምታስተናግደንም ሰላምዬ ናት ብላለች። ሀሴት ደግሞ ሀንዬ ብላ ስትጠራትም ሀንዬ የምትላት እኔን ነው እኔን በሀሴት እንደማይጠሯት ነው የምትፈልገውና የኔን ስም በቅጡ እንኳን የማያውቁት ሀንጌ ሀንዬ ይላሉ። ይች ምኗ ነው የሚያምረው? እያላይ በቅናት እየተንጨረጨረች ነበረ። ሰላምም ወይዘሮ ባዩሽን እንደማትወዳትና ወደ ወደሷ ጋር ልሄድ ነው ብላ ስታማክራትም እንዴት አድርገሽ ነው እስከዛሬ ዛሬ ከእሷ ጋር እንዲህ አይነት ግንኙነት የጓደኝነት የቆየሽው እኔን ቢያደርገኝ አናቷን ነበር የምላት እያለች እየዛተችባት ነበር። ምኗም ደስ አይለኝም ወሬኛ ናት ብላ ለእናቷ ስትመልስላት፣ ካንቺ በላይም ወሬኛ አለወይ እያለች ለልጇ መልሳላት አለ። የዛሬው ክፍል እንግዲህ ወይዘሮ ሚላት እናቷ እንደሆነች ሀንዬ አውቃለች። ወይዘሮ ሜላት ግን ልጇ እንደሆነች ሀንዬ አላወቀችም። በጉጉት የተጠበቀው ወይዘሮ ሜላትና ሀንዬ ትክክለኛ እናትና ልጅ መሆናቸው ይታወቃል ተብሎ ነበር በዛሬው አልታወቀም ማለት ነው። በቀጣዩ ክፍል እናት ልጇን የምታውቅበት ይሆናል። በዛሬው ክፍል ላይ ልጅናት እናቷን ያወቀችበት አባቷም ሕክምናቸውን ወስደዋል። በጣም ደስ ይላል። ቀጣይ በሌላ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።